ሰላም ጤና ይስጥልኝ። እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቆንጆ የሆነ የአነባበሮ አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናል ያዲስ ከሆናቸው ሰብስክራይብ እያደርጋችሁ ተቀላቀሉኝ። ሀሳብ አስተታችሁንም ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደርጋችሁ አብራችሁኝ ሁኑ። ይህን የመሰለ የአነባበሮ አሰራርን አሳያችኋለሁ። ወደ አሰራሩ እንሄዳለን። በቅድሚያ ጉድጉድ ያለ ቃን አዘጋጅና የጤፍ እርሾ እጠቀማለሁ። ሁለት አይነት የአነባበሮ አሰራር ነው ማሳያችሁ። በጤፍ ዱቄትና በስንዴ ዱቄት የሚዘጋጅ የአነባበሮ አሰራር ነው ማሳያችሁ። እርሾውን ከጨመርኩ በኋላ የስንዴውን ዱቄት እንደዚህ በትንሹ ለመበጥበጫ የሚበቃኝን ያህል በትንሹ አደረገው። ከዚያ በኋላ ለብ ባለ ውሃ እበጠብጠውና ኩፍ እንዲል አድርገዋለሁ። በጣም ቀላል ነው፣ ነገር ግን ቆንጆ ጣዕም ያለው የአነባበሮ አሰራር ነው የማሳያችሁ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። የስንዴውን ብጥብጥ እንደዚህ አድርጊ ከበጠበጥኩ በኋላ ከድኜ ኩፍ እንዲል እተወዋለሁ። እዚህ ጋር ደግሞ የጤፍ እርሾ አሁንም ቀዩን ማለት ነው እርሾ ነው የተጠቀምኩት በቀዩ ጤፍ አዘጋጃለሁ። ነጩ ጤፍም ካላችሁ ችግር የለውም። ይህን ደግሞ የጤፍ ዱቄቱንም እንደዚያው በጥብጬ ሁለቱንም ለብ ባለ ውሃ ነው የበጠበጥኩት። ከዛ እንደዚህ በጥብጠን ኩፍ እንዲል ከድነን ማስቀመጥ ነው። ብጥብጡ እንደዚህ ነው የሚዘጋጀው ማለት ነው። በመቀጠል ኩፍ ሲል ሁለቱንም ከድ ከድኚ። ኩፍ እንዲል ካደረግኩት በኋላ ስንዴው እንደዚህ ተመልከቱት፣ ብድግ ማለት ሲጀምር እንለውሰዋለን። እንደዚሁ በጣም አላቆየሁትም፣ ግን ኩፍ ብሏል። ከዚያ በኋላ ያዘጋጀሁትን የስንዴ ዱቄት እንደዚህ ብጥብጡ ላይ እጨምረዋለሁ። ከዛ ጨው እንደ ፍላጎታችን ጨው እጠቀማለሁ። የዳቦ ቅመም ከዚህ በፊት የሰራሁት ቪዲዮ አለ። የዳቦ ቅመም አዘገጃጀት ዲስክሪፕሽን ቦክስ ላይ ሊንኩን ታገኙታላችሁ። ከዛ ስንዴው ላይ እኔ አምስት ተደርጎ የተዘጋጀ ጥቁር አዝሙድ እንደዚህ በትንሹ እንደ ፍላጎታችን ነው። ግን መተው ትችላላችሁ። ግን እንደዚህ ደግሞ ጣል ብታደርጉበት የበለጠ ቆንጆ ጣዕም እንዲኖረው ያደርጋል። ከዚህ በኋላ ቅመሙን፣ ጨውን፣ ዱቄቱን ጨምሬ በደንብ አድርጌ ማሸት ነው። በጣም መታሸት ይወዳል። እንግዲህ እንደዚህ አድርገን እናወከዋለን። እኔ ግን እንደዚህ ስለውስ በቀዝቃዛ ውሃ ነው በጣም ቀዝቃዛ ሳይሆን አላደል ውርጩን ለቀቅ ያደረገ ቅዝቃዜው ለቀቅ ያለ ውሃ ነው የተጠቀምኩት፣ ለማቅጠኛ ማለት ነው። ከዚህ በኋላ በደንብ አድርገን ማቅጠን ነው። በጣም መቅጠን የለበትም። ያው አነባበሩ በወፍራሙ ሲጋገር ነው ቆንጆ የሚሆነው። ስንዴውን እንደዚህ በደንብ አድርጌ አቀጠንኩት፣ እንደዚህ ወፈራ አድርጌ ማለት ነው። ከዚህ በኋላ እንደዚህ ካዘጋጀው በኋላ ኩፍ እንዲል እንደገና ከድኝ አስቀምጠዋለሁ። በደንብ ኩፍ ማለት አለበት። የጤፉን ደግሞ እንደዛው ማለት ነው። የጤፉን ብጥብጥ ደግሞ ተመልከቱ፣ ኩፍ ብሏል። በደንብ እንግዲህ እናንተ በምታገኙት እንድታዘጋጁ ማለት ነው። በጤፉም በስንዴውም በአንድ ቪዲዮ አጥር አድርጌ እያሳየኋችሁ ያለሁት ማለት ነው። የጤፍን ዱቄት እንደዚህ አድርጌ ካዘጋጀው በኋላ አሁንም በትንሹ ጨው እጠቀማለሁ። የዳቦ ቅመም እዚህ ላይ ጥቁር አዝሙድ አልጠቀምም። ከፈለጋችሁ ግን መጨመር ትችላላችሁ እንደ ፍላጎታችሁ። ከዚህ በኋላ የጤፍ ዱቄት ያሁን እንደ ሁሉ ጊዜው በጣም መታሸት ስለሚያስፈልገው በደንብ አድርገን በወፍራሙ እናሸዋለን። እንደ ሁል ጊዜው እኔ የማውቀውን አካፈልኳችሁ። እናንተ ደግሞ እንዴት እንደሚሰራ እናንተ እንዴት እንደምታዘጋጁ አነባበሩን ኮሜንት ላይ ጻፉልኝ። አያችሁት? ጤፉንም እንደዚህ ቆንጆ አድርጌ አቀጠንኩት። ያው ቪዲዮን አጠር አድርጌ ነው የማቀርብላችሁ። ጊዜው ስጄ አሽቼ በደንብ እንደዚህ አቅጥኜ አዘጋጅቸዋለሁ። ይኸው እንደዚህ ማለት ነው። በጣምም ሳይወፍር በጣምም ቀጭን ሳይሆን እንደዚህ ሊጡን አዘጋጀሁት። ከዚህ በኋላ የስንዴውንም የጤፉንም ሊጥ በደንብ ኩፍ እንዲል ከድኖ ማስቀመጥ ነው። እንደምትመለከቱት እንደዚህ ኩፍ ብሎልኛል። ግን ኩፍ ካለ በኋላ ወፍሮ፣ በጣም ስለወፈረ ትንሽ ውሃ ጨምሬ እንዲቀጥን አድርጌዋለሁ። እኔ አያችሁ፣ በጣም ወፍሯል። ለዛ በእጃችን ቢሆን የምንጋግረው ችግር የለውም ግን በጣም እንደዚህ ወፍረ ሲል ስላልሆነልኝ እኔ ትንሽ ውሃ ጨምር ያለው የስ እንዲሆንም ሊጥ እንደዚህ ተመልከቱት እንደዚህ ኩፍ ብሏል በነገራችን ላይ አነባበሮ እንደሌላው ሌላው ሊጥ በጣም ኩፍ ማለት የለበትም ሰባት ሰዓት ስምንት ሰዓት በቂው ነው ተበጥብጦ እስከሚጋገር ድረስ እስከ ሰባት ሰዓት በቂ ነው ማለት ነው ኩፍ በጣም ኩፍ ካለ ጣዕሙ ይጠፋል ከዚህ በኋላ እንግዲህ ሊጣችንን እንቀዳና ምጣዳችንን አስምተን መጋገር ነው። እኔ ይቺ ምጣድ እንጀራ አታሳምርልኝም፣ ግን ለእናንተ ለመቅረጽ እንዲመቼ ብዬ ለዛሬ እየጋገርኩ ማሳያችሁ በዚች ምጣድ ነው። ላይክ አድርጉ። ላይክ እያደርጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ና ሰብስክራይብ እያደርጋችሁ ተቀላቀሉኝ። ወደፊት የመለቃቸው ቪዲዮዎች አሉ የቅመማ ቅመምና የሽሮ ማለት ነው። በጥያቄያችሁ መሰረት ለዛ፣ ሰብስክራይብ እያደርጋችሁ ቪዲዮ እንዲደርሳችሁ አድርጉ። እንግዲህ እንደዚህ ጋግሬ ዋለው የጤፉንም የስንዴውንም እንደዚህ ጋግሬ እጨርሳለሁ። ሁሉንም ሳይሆን የምፈልገውን ያህል። ከዚያ ሊጥ ለብቻውን እንትን እንላለን። ከዚህ በኋላ እንደምትመለከቱት አይኑን ወደ ምጣዱ አድርጌ እንደዚህ ገለበጥኩት። ከዛ ሊጥ የጤፉን ሊጥ የስንዴውን እንጀራ ነው ያደረግኩት። ከዛ የጤፍ ሊጥ ከላይ እንደዚህ አደርጋለሁ። እንደዚህ በእጅ አስተካከልኩት እኔ ወፍራምና ስስ እንዳይሆን ማለት ነው። ከዚያ በኋላ ከላይ ደግሞ እንደዚህ እንደረብበታለን። በነገራችን ላይ ሊጡን መሀል ላይ ከአሰፋን በኋላ በርበሬ ብን ማድረግ ትችላላችሁ። ከዚያን ከድነዋለን። የታችኛው ሲበስል የላይኛውን ደሞ ገልብጠን እንደዚያው እንዲበስል እናደርጋለን። ግልጽ ያልሆነላችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ፣ በምችለው መጠን ለመመለስ ሞክራለሁ። ከዛ ደግሞ እንደዚህ እንገለብጠዋለን። እንደዚህ ሲያምር ተመልከቱት። በጣም ነው የሚያምረው። ሽታው የቅመማ ቅመሙ እየጨመርሁት፣ ቆንጆ ነው። እንግዲህ አነባበሮን እንደዚህ ሰርታችሁ ሞክሩት፣ ትወዱታላችሁ ከታችም ከላይም እንደዚህ ቆንጆ ሆኖ ከበሰለልን በኋላ ሁሉንም ያዘጋጀነውን የአነባበሩ ሊጥ እንደዚህ እየጋገርን መጨረስ ነው። ጤፉንም እንደዚያው ማለት ነው። የጤፉን የጤፉን እንጀራ እንደዚህ አደርጋለሁ። ከዛ ከላይ የስንዴ ሊጥ አድርግበታለሁ። በነገራችን ላይ እዚጋ ግልጽ እንዲሆንላችሁ ሊጡን ሌላ ቡክቼ ሳይሆን ከላዩ ላይ የቀነስኩት ሊጥ ነው። ቀንሽ አስተርፌ ማለት ነው። ሁሉንም እንጀራ አልጋገርሁትም። ያው የጠፋባቸዋል ብዬ ሳይሆን ግልጽ እንዲሆንላችሁ ብዬ ነው። ከዛ በኋላ እንደዚህ ደረብ ነው። ከዛ ከድነን ማብሰል ነው። እዚህ ጋር የጤፉ አነባበሮ ስናዘጋጅ በጣም ድርቅ እንዳይልባችሁ ከስር እንደዚያ ስለሆነብኝ ነው እኔ በጣም ድርቅ እስከሚል ድረስ አታብስሉት። ምጥጥ ይላል። ቶሎ እንደዚህ እንገለብጠውና በዛኛው በኩል ደግሞ እንዲበስል እናደርገዋለን። እንደዚህ እንደዚህ እያደረግን አነባበሮችንን ጋግረን እንጨርሳለን። በስንዴም በጤፍም እንደዚህ ቆንጆ አነባበሮ መስራት ይቻላል። በጣም ቀላል ነው። ከዛ በእጃችን እናስተካክላለን። እንደዚህ እያደረግኩ እንግዲህ ያዘጋጀሁትን የአነባበሮ እንጀራ ጋግሬ እጨርሳለሁ። በጣም ቆንጆ ጣዕም ነው ያለው። ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። ላይክ አድርጉ። ላይክ እያደረጋችሁ ቪዲዮ ለጓደኞቻችሁ እንዲደርስ አድርጉ፣ ሼርም እያደረጋችሁ ማለት ነው። እንግዲህ እንደምትመለከቱት እንደዚህ እያደረገው ጋግሬ እጨርሳለሁ። አነባበሮን እኔ እንደዚህ ነው የምጋግረው። እናንተ ደግሞ እንዴት እንደምትጋግሩ ምን ምን ቅመም እንደምትጠቀሙ ኮሜንት ላይ እንደ ሁልጊዜ ጊዜ ጻፉልኝ አነባለሁ። እንደዚህ አድርጌ አነባበሮን ጋግሬ ጨርሻለሁ። እዚህ ጋር ማባያ ደግሞ እናዘጋጃለን። ከታች አየታረገውና የታችኛውም እንደዚህ ከበሰለ አወጣውና እንዲቀዘቅዝ በጣም ሲቀዘቅዝ ነው አነባበሩ የሚጣፍጠው። በትኩሱም ቆንጆ ነው ግን ደግሞ ሲቀዘቅዝ፣ ይኒ ምርጫ እንደዚያ ነው። ሁላችንም እንደ ፍላጎታችን ነው። እዚህ ጋር በርበሬ፣ ብትን በርበሬ አዘጋጅቻለሁ። ድል ቢሆን ቆንጆ ነው። ዘይት በትንሹ ሰሊጥ፣ የተወቀጠ ሰሊጥ አለኝ። ሰሊጡን በርበሬውንና ዘይቱን አንድ ላይ በደንብ አዋህደዋለሁ። እንደዚህ በደንብ እንቀላቅለዋለን። ጨው ማድረግ ትችላላችሁ፣ ግን እንጀራው ላይ ያደረግነው ነው ጨው በቂ ስለሆነ እኔ አልጨምርም። ከዚህ በኋላ እዚህ ጋር እንደዚህ የሚያምር አነባበሩ ጋግር ያለው እዚያ ላይ እንቆርሰውና እንቀበዋለን። ቆንጆ ሆኖ ነው የበሰለው። እንግዲህ እንደዚህ ከቆረስኩ በኋላ እንደምትመለከቱት ያምራል፣ ውስጥ ድረስ በስሏል። የጤፉን አነባበሮ ግን እንዳይደርቅባችሁ ቶሎ ቶሎ መገልበጥ ይኖርባችኋል። በጣም እንዳይቆይ ምጣዱ ላይ። ከዚህ በኋላ ሰሊጡን እና በርበሬውን እንደዚህ ቀባ እያደረግን መመገብ ነው። በነገራችን ላይ በሰሊጥ ብቻ ሳይሆን በተልባም በኑግም፣ ጾም ሳይሆን ደግሞ ቅቤና በርበሬ ወይም ድልህ አንድ ላይ ተለውሶ በመቀባት መመገብ ይቻላል። በጣም ቆንጆ ቁርስ ወይም መክሰስ ነው። ስለተከታተላችሁኝ ስለምሰጡኝ ሐሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው